በናሽቪል የሚገኘው ማለት ነው። ዞር ዞር እያለን እንመለከታለን። እንደምታዩት ስትሪቱ እንዳለ ፐርፎርማንስ የተሞላ ነው ማለት ነው። እንግዲህ ብዙ ሪሀርሳሎች ይኖራሉ። አብረን እንቆያለን ከተማውን እያየን እዚህ ጋር በቃ ዳይሬክተሮች አሉ ብዙ ብዙ። ከተማውን በዚህ በኩል ማየት ከፈለጋችሁ እዚህ ጋር ቆሚ አንዳንድ ነገሮች ልንገራችሁ። እዛ ጋር ቀጥታ የምታዩት ኒሰን ስታዲየም ነው ቀጥታ የምታዩት ማለት ነው። ከዛ ወደዚህ ስትሄዱ እንግዲህ ወደ ብሮድዌይ የሚወስዳችሁ መንገድ አለ። እዚህ ጋር ከተማውን ያለው ማለት ነው። ወደዚህ እንደምታዩት ብዙ በቃ የአርቲስቶች ከተማ ነው። እንግዲህ ብዙ ፐርፎርመሮች አሉ እዚህ ጋር በሮቦቶች ሮቦቶች አሉ፣ ብዙ ነገሮች አሉ። እዛ ጋር የሚቀረጽ ሙዚቃ ይኖራል። ዛሬ ወደ ማታ ከቻለ እነሱንም ዞር ብለን መተናያቸዋለን ማለት ነው። እዛ ጋር እንደምታዩት ብዙ ብሪጅዎች አሉ። እንግዲህ የሚገጥመንን አን አቅም ወደ ከተማ ወርደን ብዙ እንመለከታለን ማለት ነው። አብራችሁን ቆዩ። ዳይናሚክ ብሮኖ ሰብስክራይብ ካላደረጋችሁ ይሄንን ቻናል ሰብስክራይብ ያድርጉ። ዳይናሚክ የሆኑ ኮንቴንቶች ነው በዚህ ቻናል የሚያገኙት ማለት ነው። አብራችሁን ቆዩ። አንዳንድ ስክሪስ ክስ ስለ ናሽቪል እናወራለን ወደ ታች እስከ መወርድ ድረስ። እነዚህ ሁለት ሰዎች አግኝተናል እዚህ ጋር ጊታር የሚጫወቱ እስኪ እንሻገር እናስባሉ። ከዛ ምን እንደዚህ ገጥማን የሚያላለማ እስኪ እዚህ ጋር አንድ ስቶር አግኝቻለሁ። እስኪ ገብተን እንመልከተውና እስኪ መመን እንዳለ አብረን እንመለከታለን። እንደተለመድ ነው ሾፒንግ ይመቸናል። እዚህ ጋር ያለው የናሽፊል ሾፒንግ እዚህ ጋር አሪፍ አንድ ቲሸርት አለ። እንግዲህ በአንድ ስቶር ገብቻለው ማለት ነው። የናሽፊል ነገሮች ናቸው እንዳለ የሚታዩት አሪፍ አሪፍ ነገሮች ናቸው። አሁን እዚህ ጋር የምታዩት ለምሳሌ ሀያ ዶላር የሚሸጥ ናሽፊል ሚዚክ ሲቲ የሚል ቲሸርት አለ። ከላይም አሪፍ አሪፍ አሪፍ ቲሸርቶች አሉ ማለት ነው። በዚህ በኩል ጫማዎች አሉ ከፈለጋችሁ እንግዲህ ትልቅ ሱር ነው ማለት ነው እንደፈለጋችሁ ነው እስኪ ዞር ዞር እያለ እንመለከታለን ምን ድንገዛ እንደምንችል ጫማ ካገኘ እስኪ ምናልባት ጫማ ካለ ያ ቲሸርቶች ሹራቦች አሉ ከፈለጋችሁ አሁ ለምሳሌ የኛው ስንት ነው የኛው 42 ብር ከ19 ዶላር ይላል በዚህ በኩል ምንድን ናቸው ትናንሽ ህጻናቶች፣ የጊታር እንትን ምናምን ናቸው። የአሪፍ ነው። እንደዚህ ትናንሽ አላችሁ፣ የህጻናት ከፈለጋችሁ። ናሽል ነው የሚለው ቃ ይታያቸዋለ። እንግዲህ ህጻን የወለደ የምታውቁት ካለ ስጦታ መስጠት ትችላላችሁ። ይህን ማለት ነው። የህጻናቶችም ትናንሽ ልብሶችም አሉ። አሪፍ አሪፍ የማምሮ ናቸው። እንዳለ ናሽቪል ሚውዚክ ሲቲ፣ ሚውዚክ ሲቲ ይላል። በተለያየ ሳይዝ ነው ያለው ማለት ነው። አሪፍ አሪፍ ቲሸርቶች 23 ብር ይላል፣ 23.99 ዶላር ይላል። የኛው ለምሳሌ ኦኬ ኦኬ ኦኬ አይ ሶስት ዶላር ይላል አሪፍ አሪፍ እቃዎች አሉ ማለት ነው እዚህ ጋር አንዳንድ ማስቶሻ እንዲሆናችሁ ከፈለጋችሁ መግዛት እንፈልጓችሁ እቃዎች አሉ ለምሳሌ ናሽፊል የሚል ብርጭቆ አለ የስንት ነው ስምንት ዶላር ይላል ናሽፊል የሚል እቃ ከፈለጋችሁ ብዙ አሪፍ አሪፍ ኩባያዎች አሉ ማለት ነው ከፈለጋችሁ በዚህም ወደዚህም አሉ ኩባያዎች አዎ እንዴት አያችኋት ሁሉም ነገር ስለ ናሽቪል የሚያወሩ ባጊዎች ርመጎች ናቸው ማለት ነው። ወደዚህ ደግሞ ከዞራችሁ ምን አለ? ብርጭቆዎች አሉ። ናሽቪል ጊታር ነው ብያቸዋለሁ። የሙዚቃ ሲቲ ነው ያለው፣ የሙዚቃ ነገር ነው እንዳለ ሁሉም የሙዚቃ ነገር ነው። የምታየው ነገሮች እንዳለ የሙዚቃ ነገሮች ናቸው ማለት ነው። ሌላ ምን አለ? እነዚህም አሪፍ ትናንድ ሽንትኖች ከፈለጋችሁ እዚህ ጋር አሉ። ማሰሻዎች፣ ቲሸርቶች እዚህ ጋር አሉ። ኮፍያዎች አሉ። እንግዲህ እንውጣ፣ እስኪ እንውጣ እና ወተናል ማለት ነው። ፐርፎርመሮች ናቸው እንዳለ ዙሪያችን ያሉት ማለት ነው። ሙዚቃ ክሪራችን እስኪ መጀመር ካሰባችሁ ወደዚህ ነው የምጋብዛችሁ ማለት ነው። በዳውንታውን ናሽቪል ነው የምንገኘው እንዳለ ዙሪያችሁ ግቃ ብቻ ነው የምታዩት ማለት ነው። ከፈለጋችሁ ደግሞ እንደዚህ አይነት የተለያዩ ትራኮች አሉ። ትላልቅ ትራኮች ማለት ነው። በመኪናውን አችሁ ተጠቀሙበት ማለት ነው። እንደምትሄዱ ትራኮች አሉ የተለያዩ እንግዲህ ዙሪያው እንደምትሄዱት እንዳል እንዳል የሙዚቃ መጫወቻ ባሮች እንዲሁም ደግሞ ፐርፎ የምታደርጉባቸው ቦታዎች ናቸው ማለት ነው። እንዳለ ያሉት እየመሸ ስለሆነ ሰው እንደ በጣም መብዛቱ አይቀር ማለት ትንሽ ከቆይ በጣም ነው የሚበዛው። ስለዚህ እንደምትሄዱት በመኪና እንደዚህ ትላልቅ ኦፕን ትራኮች አሉ ለተለያዩ ላይክ ሙዚቃ እየሰማችሁ በጣም የተደሰታችሁ የምትሄዱበት ማለት ነው።

የሙዚቃ እና እጅግ በጣም ለአውድ ሊሆን ይችላል። ለአውድ ስለሆነ ያው ድምፅህ ይሰማል ብዬ አስባለሁ። እዚህ ጋር ባትማም ቢውልግ ይታየኛል። እዚህ ጋር ከላይ ይታያቸዋል። ባትማም ቢውልግ ያ ባትማም ቢውልግ ነው እዛ ጋር ያለው። እስኪ እንመለሰው። አሁንም ወደዚህ ጋር እንደሚገጥመን እናያለን። አሪፍ አሪፍ ፐርፎርመሮች ናቸው ያሉት።